በኢትዮጵያ የከተሜነት ደረጃ 25 በመቶ ያህል መሆኑ ይነገራል። ይሁንና ከተሜነትና ዘመናዊ አኗኗርን በመላው ሀገሪቱ ለማስፋፋት ሁሉንም አካባቢ መሰረተ ልማት በፍጥነት ማዳረስ ይጠበቃል። ለመሆኑ ከተሜነትን ከሰፊው የሀገሪቱ ገጠር ጋር አስተሳስሮ ለማዘመን እየተሰራ ያለው ስራ ምን ታሳቢ ያደረገ ነው? የምንመለከተው ይሆናል። የአፍሪካ መዲናና ከመቶ ሰላሳ በላይ ዲፕሎማቲክ ማህበረሰብ መናኸሪያ የሆነችው አዲስ አበባ ከወትረው በተለየ መልኩ ስሟን የሚመጥኑ እንዲሁም ለነዋሪዎቿ ምቹ የሆነ አካባቢን የሚፈጥሩ ስራዎች ላይ ትኩረት አድርጋለች። እነዚህ በወንዝ ዳርቻ ስራ ይሁን በኮሪደር ልማት ስራ እየታዩ ያሉ ለውጦች ከተማን ከማዛመን የተሻገሩና ትውልድንም ታሳቢ ያደረጉ ስለመሆኑ ይገለጻል። ከተማ ውብ እየሆነች ከመምጣቷ ጋር ተያይዞ የአየር ንብረቷ ምቹ እንደመሆኑ የቱሪስት መዳረሻ እየሆነች ነው። በዚህም የቱሪዝም ዲፕሎማሲ እየተጫወት የከተሞች የፓርትነርሺፕ የግሎባል ፓርትነርሺፕ ላይ አጋርነት ላይ ትልቅ ሚና እንዲመጣ በማድረግ አዲስ አበባ ትልቅ ተሞክሮ ከማድረግ አኳያ ትልቅ ሚና ተጫወተ። አዲስ አበባ ላይ የሚስተዋለው የዘመናዊ አኗኗር ልምድና መሰረተ ልማት ወደ ሌሎች የሀገሪቱ አካባቢዎች እንዲስፋፋ ለማስቻል ጥሩ ልምድ የተገኘበት ሆኗል። ልምዱ መስፋፋቱ ደግሞ ዜጎች በየአካባቢያቸው የተሟላ ኑሮን መኖር የሚያስችላቸው ነው። አዲስ አበባ ላይ ያለውን ተሞክሮ ወደ ሌሎችም ከተሞች እንዲስፋፋ በማድረግ ድዲውስ በማድረግ አገራችን የተመጣጠና ከዳር እስከ ዳር ሁሉም ቦታ መዳረሻ የሚሆኑበት ዕድል የሚፈጥር ነው እና ከዚያ አኳያ የአዲስ አበባ ሚና እንኳን ለሀገራችን ለአፍሪካም እነ ኪገሊ እነ ኬፕታውን እነ ራባት የደረሱበትን ደረጃ አልፎ ይገኛል። በፍጥነት እያደገ ያለውን ከተሜነት በአግባቡ ለመምራት ዘመናዊ ከተማና ገጠር መፍጠር ላይ የታዩ ጅምሮች ተስፋ ስጪ ሆኗል። አምስት ሺ ሰባት መቶ የሚሆኑ መኖሪያ ቤቶችን ገነባን። ወደ አንድ ሺ አምስት መቶ የሚሆኑ በተለያየ በረንዳ ላይ ያድሩ የነበሩ ተለጣፊ ቤቶችም አሸጋገርን ወደ አዲስ መንደር። አዲሱ መንደር ጽድት ያለች አዲስ አበባና ና የመኖሪያ አካባቢ እንድትኖረን ማድረግ የሚያስችል ማሳያ ተሰርቷል። እነኚህ መቶ አምስት ሱቆች ውስጥ አብዛኛው ወደ ሰባ አምስት እጅ የሚሆኑት ቀድሞ ካዛንቺስ ይኖሩ የነበሩ ነዋሪዎች እና እዚያ አካባቢ ይነግዱ የነበሩ የገቡበት ነው። ንቁ ትውልድና ዘላቂ ሀገራዊ እድገትን ለማረጋገጥ ደግሞ ከተማ ጋር የተሳሰረ ዘመናዊ የገጠር አኗኗር ማስፋፋት ላይ ትኩረት ተደርጓል። እኛ ሳምፕል ቤቶች እንሰራለን። ሶስት ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደከዚህ ቀደሞ አብረው አያድሩም። በእያንዳንዱ ቤት ባዮ ጋዝ አለ። ስለዚህ እናቶች እንጨት አይቆርጡም፣ እንደከዚህ ቀደሞ አይጨስባቸውም። ሶላር ስላለው ሁሉም ቤት ቴሌቪዥን አለው። ሁሉም ቤት ስልክ ቻርጅ ያደርጋል። መብራት አለው። ሀገር በቀል የግንባታ ቁሳቁሶችን በመጠቀም ወጪ ቆጣቢ የሆኑ መኖሪያ ቤቶችን በመገንባት አርሶ አደሩና አርብቶ አደሩ የተሻለ አኗኗርን የሚመራበት ሁኔታም ማመቻቸት ይጠበቃል። የተጀመረው የሞዴል ቤቶች ተሞክሮ ገጠርን ከከተማ ጋር በመሰረተ ልማት በማስተሳሰር ዘላቂ ልማትን ለመገንባት አስቻይ ይሆናል። ኑሮ የተሻሻለ ገበሬ ከተፈጠረ ከተማውም ይለማል። ከተማውም የአመራረት ዘይቤውን መቀየር መቻል አለበት። ያመረተውን ምርት በቀላሉ ወደ ከተማ ማድረስ መቻል አለበት። ይሄ ከሆነ የገበሬው ምርትና ምርታማነት ይለወጣል፣ የአገር ልማት ይረጋገጣል። በከተሜነትና ገጠር ልማት ላይ እየተሰሩ ያሉት ስራዎች ከአዳዲስ ስራ እድል ፈጠራ አንጻርም ከፍተኛ ሚና ያላቸው ናቸው። ውብ ንጹህ፣ እንዲሁም በአስተማማኝ መሰረተ ልማት የተሳሰረ ከተማና ገጠር እንደ ሀገር ጤናማና ጠንካራ ኢኮኖሚን መገንባት ያስችላል። ጠንካራ ሀገር እውን ማድረግ ደግሞ ዓለም አቀፋዊ ተወዳዳሪነትን የሚያረጋግጥ መሆኑ እሙን ነው። ይህ እውን እንዲሆን ደግሞ የተባበረ ቀጣይነት ያለው ስራ ላይ ትኩረት ማድረግ ይጠበቃል።